እሷ ላይ የምወረውረው ነገር የሚያርፈው እስ ልጆች የለኝም፣ የራሴ ልጆች ነው የምደበድብ። ስምንት ሴቶች በስም ቆጥራልኛለች፣ ከባሏ ጋር ይተኙ የምታውቃቸው ልጆች ወልደው ከሆነ የተፋቱት። ባይፋቱ ጥሩ ነው። ከተፋቱ ግን በጣም መጠገቅ አለባቸው። ዋን በሁለት ሰዎች መካከል ኢንተርፐርሰናል ኮንፍሊክት እና እኔ ውስጥ ኢንትራፐርሰናል ኮንፍሊክት አለ ግን ኮንፍሊክቱ ሲኖር እንዴት ነው ሪዞልቭ የምናደርገው? የክብር ዶክተር ቴዲ አፍሮን ታውቂዋለሽ አይደል? ነፍሷን ወደድኩታል። ስትወዳት ለጋብቻም ስትፈልጋት ምኗን የወደድካት? ይሄ ከባድ ጥያቄ አንዱ መሰረታዊ ነገር ሊስኒንግ ነው። አሁን ባልና ሚስት ቁጭ ብሎ እያወሩ ነው አይደለም። እሷ ምንድነው ልትለኝ የፈለገችው ብሎ ማዳመጥ አለበት። ዋት ሺ ትራይንግ ቱ ሴይ፣ ልባ ውስጥ ምንድን ነው ያለው፣ ልትነግረኝ የፈለገችው ነገር ምንድን ነው፣ ምን እያለች ነው ብሎ ከልቡ ቁጭ ብሎ ሊያዳምጣት ያስፈልጋል። ለማሳመን እንዲህ ነው ኮ ወይም ደግሞ መፍትሄ ለማምጣት ከሞከር እሷን ትሩሊ ዲፕሊ ሲንሰርሊ አንደርስታንድ ሊያደርጋት መሞከር አለበት። እሷም ደግሞ እሱን አንደርስታንድ ልታረገው ልታዳምጠው ይገባል። ምንድን ነው የሚፈልገው? ፍርሃቱ ምንድን ነው? ጭንቀቱ ምንድንነው ፍላጎቱ ምንድንነው አምቢሽኑ ምንድን ነው? ኮሚኒኬት ከተደራረጉ አብዛኛው ችግር ተወግዷል። በናኗራቸውም ኮምፓቲብል ከሆኑ ኮምፓቲብል ከሆኑ ማለት ለምሳሌ ልጆች አሉ፣ እሷ ልጆቿን ቴክር ታደርጋለች ንበል እሱ ቢዚ ነው እንበል። ልጆቹ ይሰራል እሱ ሲሰራ ሻይ ታቀርብለታለች። እሷ ልጆቿን ስት ያግዛታል። በአንዱ የጎደለውን እንዲሞላ ማድረግ ነው። ከሶፊ ጋር ያለውና ከአስቴር ጋር ያለው ሁለቱ በጣም የተለያዩ ነገሮች ናቸው። ከአስቴር ጋር ያለው ያለ መብሰል ነው። ከሶፊ ጋር ያለው ግን ኮምፕሊትሊ ከውጪ የመጣ ኃይል ነው የለየን ኮምፕሊትሊ ሙሉ በሙሉ ማለት ይቻላል ከውጭ የነበረ ተጽዕኖ ነው ስላልኩት ነው። ከዚህ በፊት አንቺ የሰው ባልን ያገባሽው ኃጢአት ነው፣ በኃጢአት ውስጥ ነው እየኖርሽ ያለሽው፣ ዲቮርስ እና ሪሜሬጅ አይፈቀድም የሚል በጣም ብዙ ነገር ወደሱ አይመጣ ነበር እና ልትቋቋም ማትችለው አይነት ነበር። ዲቮርስ ላይ ፑሊንግ እና ፑሺንግ ፋክተርስ አሉ። ፖሊንግ ፋክተር እንዲህ ስቦ የሚያለያይሽ ነው፣ ስቦ ከውጭ የሚያለያይሽ ነው። ፑሺንግ ፋክተር ከውስጥ ሆኖ የሚገፋሽ ነው እንድትለያይ። ስለዚህ የኛ ፑሺንግ ፋክተር አልነበረም፣ ፖሊንግ ከውጭ ነው። መጀመሪያ ምርጫቸው ላይ መጠንቀቅ አለባቸው። የክብር ዶክተር ቴዲ አፍሮን ታውቂዋለሽ አይደል? ነፍሷን ወደድኩት አለ። የሚገርም አገላለጽ ማለት የተፈጥሮ የተሰጠሽን ውበት ያውቃል። ግን ደግሞ የውስጥ ማንነትሽን ውስጧን፣ ማንነቷን ነው የወደዳት እና ይሄ አስገራሚ ነው። ስለዚህ ይሄ ትልቅ ትምህርት ነው ለወጣቶች። ስትወዳት ለጋብቻም ስትፈልጋት ምኗን ነው የወደድካት? አይኗን፣ ከንፈሯን፣ ጥርሷን፣ ቁመናዋን ወይስ ውስጧን? ይሄ ከባድ ጥያቄ ነው። ምክንያቱም ውስጧን መውደድ አለበት። አሁን ቴዲ እንዳለው ውስጧን መውደድ አለበት። አንደርስታንድ ሊያደርጋት ይገባል። ሊገረምባት ይገባል። የተሰራችበትን ስሪት ውስጧን ማንነቷን ተረድቶ ሊወድላት ይገባል። ስለዚህ ምርጫ ላይ በፊዚካል አፒራንስ ሴቷን በቃ ቁመቱ አፍንጫው፣ ጠይምነቱ ምናም ብላ አይደለም ማግባት ያለባት እሷ ደግሞ ፐርሰናሊቲውን በደንብ ማወቅ አለባት እና መጀመሪያ ምርጫ ላይ በጣም መጠንቀቅ አለባቸው። ከዚያ ፕሪማሪታል ካውንስሊንግ አለ ቅድመ ጋብቻ ካውንስሊንግ ነው። ሄደው ካውንስሊንግ ማግኘት አለባቸው እና ካውንስል ይደረጋሉ። ለትዳር ሬዲ ናቸው ወይ፣ የሚኖሩበት ስቤት አላቸው ወይ ሲጋቡ አብረው የሚኖሩበት ነገር አለ፣ ቅድም ያልናቸው መግባባት ይችላሉ ኮምፓትብል ናቸው፣ የእውነት እነዚህ ሰዎች ባልና ሚስት መሆን ይችላሉ የሚለው ከጋብቻው በፊት ከጋብቻው በፊት ካውንስሊንግ ያስፈልጋቸው። ከዛ ሲገቡ ትዳር ውስጥ ደግሞ ይሄ አበባ የተነሰነሰበት ሽቶ የተርከፈከፈበት ቀይ ምንጣፍ የተነጠፈበት ቀሮማንስ ብቻ ያለበት ሌላ ዓለም ኤክስፔክት ማድረግ የለባቸው። ቻሌንጆች አሉ። ኮንፍሊክት አለ። እንኳን በሁለት ሰዎች መካከል ኢንተርፐርሰናል ኮንፍሊክት እና እኔ ውስጥ ኢንትራፐርሰናል ኮንፍሊክት አለ። ግን ኮንፍሊክቱ ሲኖር እንዴት ነው ሪዞልቭ የምናደርገው? አለግባባት ሲኖር እንዴት እናደርገው? ራሱ ኮንፍሊክት ሪዞሉሽን ላይ ኦኬ፣ ኮንፍሊክት በሚኖርበት ጊዜ እዛች ቦታ ሄደን የሆነ ቦታ ቁጭ ብለን የምናወራው ቁጭ ብለን የምናወራው ብለው እንዴት አንድል እንደሚያደርጉት ቀድሞ ማዘጋጀት አለባቸው። ሮማንቲክ የሆነው ፍቅር ልትንከባከቡት የሚገባ ፍቅር ነው። አብሮ መውጣት፣ ጊዜ ማሳለፍ፣ እንደዚህ የተለያዩ ነገሮችን አድርገው ትዳርን አስውበው በጣም ቆንጆ አድርገው መኖር ይችላሉ። ዲቮርስን፣ ፍቺን በፍጹም አማራጭ አድርገው ሊያቀርቡት አይገባ አንዲት ሴት መታ ባሏን አስቀምጣ ስምንት ሴቶች በስም ቆጥራልኛለች ከባሏ ጋር የተኙ የምታውቃቸው ከሊት ከሊት እሱ እያለ አልተቃወምም ሁለቱን አብሯቸው ኖሯል። በስድብ ስነ ስርዓት አስቀምጦ ምናምን። አሁን ይሄ ሆኖ እያለ ግን ሶስት ትናንሽ ልጆች አሏቸው። ያለቅሳል፣ ልጁ ይወዳታል። በካውንስሊንግ ሜተድ ሳይሆን እንደ ወንድም ብታረገው ብዬዋለሁ። የሚገርመው ነገር ግን ይቅርታ አደረገችለት። እኛ በተቻለ መጠን እንዳይፈርስ ነው የምንፈልገው። ግን አንዳንድ ጊዜ ደግሞ አቢዩዝ አለ፣ ፊዚካል አቢዩዝ አለ፣ ድብደባ አለ፣ ለነፍሷ ለሞት የሚያሰጋ ነገር አለ። እንደሱ ሲሆን አይ ይሄ ትንሽ ሰፕሬት አድርጋችሁ ብታዩት ብለን ራሳችን ሪኮመንድ የምናደርግበት ጊዜ አለ። እነሱ ፈቃደኛ እስከሆኑ ድረስ ይቅር እስከተባባሉ ድረስ ኢቨን የዝሙቱም አደልትሪውም ራሱ እንዲያቆም ተመክሮ እንዲተው ተመክሮ ክብር እንዳልሆነ፣ ጀግንነት እንዳልሆነ፣ አራዳነት እንዳልሆነ ተመክሮ ከዛ ካቆመ ትዳራቸው ይቀጥላል። ልጆች ካሉ በተለይ በጣም በጣም መጠንቀቅ አለባቸው። ልጆች ወልደው ከሆነ የተፋቱት ባይፋቱ ጥሩ ነው። ከተፋቱ ግን በጣም መጠንቀቅ አለባቸው። ለመሰለሽ እኔ ስላጠናዎት ቺልድረን ኦፍ ዲቮርስ ይባላል ኦፍ ዲቮርስ ማለት ከፍቺ ከተፋታ ቤተሰብ የተገኙ ልጆች ማለት ነው። ልጆቹ ላይ ጭንቀት ዲፕሬሽን አካደሚክ ፐርፎርማንስ የትምህርት አቅማቸው በጣም ማነስ በቀላሉ መረበሽ ከጓደኞቻቸው ጋር አለመግባባት በደለኝነት አንዳንዴ የተፋቱ ወላጆቻቸው ሁሉ በእነሱ ምክንያት ይመስላቸዋል አሁን ፋይት የሚያደርጉ ባልና ሚስቶች አይቻሉ በጣም ፋይት የሚያደርጉእና ልጆች አሉ መሀል ላይ። የአባታችሁ እንዲያርጎ እንዲያርጎ እንዲያርጎ ትላቸዋለች። እሱ ጋር ሲሄዱ እናታችሁ እንዲያርጎ እንዲያርጎ እየገደሏቸው ነው ያሉት። በጣም እየገደሏቸው ነው ያሉት። እኔ ያኖ ላይ ስለነበረኝ የልጆች የምናጥሩ ሰው ስለሆነች በጣም ነው የተጠነቀቅ ነው። እኛ ተለያየን ተለያየን፣ ያር አደልትስ የራሳችን ጉዳይ ነው። ልጆቻችን ግን ወደዚህ ዓለም ያመጣናቸው ላይ ግን በጣም መጠንቀቅ አለብን። በደንብ አወራንበት ምንድን ያደረግነው እኔ ቅርብ ለእነሱ በጣም የአምስት ደቂቃ ድራይቭ ርቀት ላይ ነው የምኖረው። ሁልጊዜ አፓርትመንት ከዛ እኔ ጋር ይመጣሉ። ሄጂፒክ አረጋቸዋለሁ፣ እንጫወታለን፣ እናወራለን፣ ኔጋ ያመሻሉ። ከዛ አደርሳቸዋለሁ እናታቸው ጋር። በዛ አሬንጅመንት ኖርን። በፍጹም ስለ እሷ ምንም ነገር አልናገርም መጥፎ ነገር እሷን በፍጹም ስለእኔ መጥፎ ነገር አትናገር። ግን ደግሜ ልበለሁ፣ ይህን ስንል ብትፋቱ ችግር የለውም ወንድምና እህት ሆናችሁ መኖር ትችላላችሁ እኮ እያለን ኤንካሬጅ እያደረግን አይደለም። ዲቮርስ ፔንፉል ነው፣ በጣም መጥፎ ነው። እኔ እላለሁኝ እንደዚህ የልጆቼን እናት ብጎዳት የዛ ልጆቼን ነው ብጎዳት ቀጥታ እሷ ላይ የምወረውረው ነገር የሚያርፈው እስ ልጆች ላይ የራሴ ልጆች ነው የምደበድብ እና ጤነኛ ደስተኛ እናት እንድትኖራቸው ነው የምፈልገው። እሷም ደግሞ የምታስበው እንደዛ ነው፣ ጤነኛ ደስተኛ አባት እንዲኖራቸው ነው። እና ዲቮርስ በጣም መሆን የለበትም። ከሆነ ግን የግድ ከሆነ ግን በዚህ አይነት መንገድ አንድ ወስዱት። ግን ጥሩ ትዳሮች አሉ ማህበረሰብ ውስጥ እነሱን ለምሳሌ እንዲያዩት ኤንከሬጅ ማድረግ እፈልጋለሁ።